ሰላም ጤና ይስጥልኝ ወላጆች፣ መምህራን እንዲሁም የሰባተኛ ክፍል የአማርኛ ቋንቋ ተማሪዎች በዚህ ቪዲዮዬ በሰባተኛ ክፍል የተማሪው የአማርኛ ቋንቋ መጽሐፍት ውስጥ በምዕራፍ አንድ ላይ የተካተቱትን ይዘቶችና እንዲሁም ይዘቶችን ተከትለው የቀረቡትን መልመጃዎች አንድ በአንድ እንደሚከተለው ተነትንላችኋለሁ አብራችሁኝ ትቆዩ ዘንድ በአክብሮት እጠይቃለሁ። እንግዲህ ከዚህ በፊት ከሁለተኛ ክፍል ጀምሮ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እና ስድስተኛ ክፍል ላይ ያሉትን በተማሪው መማሪያ መጽሐፍ ያሉትን ጥያቄዎች መስራትን ጀምር ያለው፣ አሁን ደግሞ እንሆ በሰባተኛ ክፍል ውስጥ ያሉትን መስራት እንቀጥላለን። ስለዚህ አብራችሁ ቆዩ። አንድ በአንድ ጥያቄዎችን እና ይዘቶችን ተነትናለሁ። እንግዲህ ለማስተማር ይመቸኝ ዘንድ ዋና ዋና ጭብጦች ላይ ነው ትኩረት የማደርገው። የመጀመሪያው በምዕራፍ አንድ ውስጥ የተካተተልን ስለ ማዳመጥ ነው፣ ወይም ሊሲኒንግ የምንለው ማለት ነው። እንግዲህ የአማርኛ ቋንቋ አራት ኪሎች እንዳሉት ይታወቃል። ከእነሱ መካከል አንዱ ምንድን ነው ማዳመጥ ወይም ሊሲኒንግ የምንለው ሲሆን በመሰረቱ አራቱም የቋንቋ ኪሎች በውስጣቸው ሶስት ሶስት ደረጃዎችን ይይዛሉ። ስለዚህ ይህ ማዳመጥ የምንለው መልእክት መቀበያ ከሆኑ ኪሎች መካከል አንዱ ነው። ሁለቶቹ መልእክት መቀበያ ናቸው፣ ሌሎች ሁለቶቹ ደግሞ መልእክት ማስተላለፊያ ኪሎች ተብለው ይመደባሉ። ስለዚህ ማዳመጥ መልእክት መቀበያ ኪል ሲሆን በውስጡ ሶስት ደረጃዎች አሉት ማለት ነው። እነሱም ፕሪሊሲኒንግ የምንለው ወይም ቅድመ ማዳመጥ፣ ዋይል ሊሲኒንግ ወይንም የማዳመጥ ጊዜና ፖስት ሊሲኒንግ ወይንም አዳምጦ መረዳት የምንላቸው ሶስት ደረጃዎች አሉት። ስለዚህ እያንዳንዱን እንሆን እንመለከታለን። ፕሪሊሲኒንግ ወይንም የማዳመጥ ጊዜ ይቅርታ፣ የቅድመ ማዳመጥ ጊዜ የምንለው ምንድን ነው? አድማጩ የሚደመጠውን ነገር ከማድመጡ በፊት ራሱን የሚያዘጋጅበት የቀደመ እውቀቱን የሚቀሰቅስበት በሚደመጠው ቴክስት ላይ የተቀመጡ ስዕሎችን በመመልከት ስለሚያዳምጠው ነገር ቅድመ ግምት የሚያስቀምጥበት ያ የማዳመጥ ደረጃ ምን ይባላል? ፕሪሊስኒንግ ወይንም ቅድመ ማዳመጥ እንለዋለን ማለት ነው። ሁለተኛው የማዳመጥ ጊዜ ወይንም ኋይል ሊስኒንግ ሲሆን በዚህ የማዳመጥ ጊዜ ደግሞ ተማሪው የሚደመጠው ነገር ላይ ትኩረት በማድረግ ማዳመጡን የሚጀምርበት የማዳመጥ ደረጃ ሱን ይባላል። የማዳመጥ ጊዜ እንለዋለን ማለት ነው። ስለዚህ በዚህ ማዳመጥ ጊዜ አድማጩ ቁልፍ ቃላትን ባዘጋጀው ማስታወሻ ላይ የሚያሰፍርበት ነው። በሶስተኛ ደረጃ የምናየው የማዳመጥ ደረጃ ፖስት ሊስኒንግ ወይንም አዳምጦ መረዳት የምንለው ሲሆን ይህም አድማጩ ካዳመጠው ነገር ላይ ግንዛቤ የሚጨብጥበት የማዳመጥ ደረጃ ነው። ምንድን ነገር ከአዳመጡት ነገር ላይ አግኝቻለሁ ብሎ ራሱን የሚመዝንበት አጠቃላይ ጥያቄዎችን የሚሰራበት ያ፣ የማዳመጥ ደረጃ ምን ይባላል? አዳምጦ መረዳት ይባላል ማለት ነው። መልካም፣ በቀጣይ ደግሞ የምናየው ስለ መናገር ነው። ይህም አንዱ የቋንቋ ኪን ነው። መናገር እንግዲህ መልእክት ለሌሎች አካላት የምናስተላልፍበት የቋንቋ ኪን ነው ልክ እንደ ማዳመጡ ሁሉ ሶስት ደረጃዎች አሉት ማለት ነው ሶስት ምን አሉት ደረጃዎች አሉት እነሱ ምንድን ናቸው አንደኛ ቅድመ መናገር የምንለው ከዚያ የመናገር ጊዜና ደግሞ በሶስተኛ ደረጃ ደግሞ ፖስት ስፒኪንግ የምንለው ማለት ነው ወይም አጠቃላይ የተናገርናቸውን ነገሮች ምን የምናደርግበት ሳመራይዝ የምናደርግበት ያ የመናገር ኪን ነው። ሌላው ኪል ንባብ የምንለው ሲሆን ንባብ ደግሞ ልክ እንደ ማዳመጥ ሁሉ ምን አይነት ኪን ነው? መልእክት መቀጠያ ኪን ነው። በውስጡ ደግሞ ሶስት ምኖች አሉት፣ ክፍሎች አሉት። እነሱ ምንድን ናቸው? አንደኛ ቅድመ ንባብ የምንለው ማለት ነው። ሁለተኛ ደግሞ የንባብ ጊዜ የምንለው ማለት ነው። ሶስተኛው ደግሞ አንብቦ መረዳት ብለን በሶስት ክፍሎች መመደብ እንችላለን። እሺ እዚህ ጋር የቀረበላችሁ ንባብ አለ። እሱን እንግዲህ መምህሮቻችሁ ያሰሯችኋል የሚል እምነት አለኝ። ስለዚህ ቀጥታ አሁን ወደሚቀጥለው ቶፒክ እንሄዳለን። ገጽ ዘጠኝ ላይ ምን አለ ተግባር ሁለት ላይ በአስር ለቀረቡት ከምንባቡ የወጡ ቃላት በለስር ከቀረቡት ተመሳሳይ ፍቻቸው ጋር አዛምዱ ይላል። እንግዲህ ተመሳሳይ ፍች ማለት ምን ማለት ነው? የቃላት አቻ ፍች ማለት ነው። የቃላት አቻ ፍች ምን ይባላል? እሱ ተመሳሳይ ፍች ይባላል ማለት ነው። ስለዚህ በአስር የቀረቡትን በለስር ካሉት ውስጥ እየመረጥ እናዛምዳለን። አንደኛው ጥያቄ ቀልብ ይላል። ቀልብ ለሚለው ቃል ተመሳሳይ ፍች ማን ነው ያ ትኩረት ካላችሁ በትክክል መልሳችኋል። ሁለተኛው ገጸ በረከት ምን ማለት ነው? ገጸ በረከት ገጸ በረከት ማለት ምንድን ነው? ስጦታ ማለት ነው። ከሆነ ሰው የምናገኘው ጊፍት እሱ ምን ይባላል? ገጸ በረከት ወይንም ስጦታ ይባላል። በሶስተኛ ደረጃ ስርዓት ይላል። ስርዓት ማለት ምን ማለት ነው? ስርዓት ማለት ደንብ ማለት ነው። ደንብ አራተኛ ደረጃ ረባዳ ይላል። ረባዳ ምን ማለት ነው? ረባዳ የስ ዝቅተኛ ቦታ ማለት ነው። ህብረ ቀለም ምን ማለት ነው? የቀለማት ውህደት ወይም የቀለማት ጥርቅም። አንድ ላይ ቀለማት አንድ ላይ ሲሆኑ እነሱ ምን ይባላል? ህብረ ቀለም ይባላል። ስድስተኛ ክስተት። ክስተት ምን ማለት ነው? ክስተት ምን ማለት ነው? ሁነት ማለት ነው። ሀመሮ አካላችሁ በትክክል መልሳችኋል። መልካም ኦኬ። ቀጣይ ክፍል አራት ላይ የምናገኘው ስለ ጽሕፈት ነው። በሱ ስር ደግሞ ስለ አንቀጽ ምንነት ተቀምጦልናል። አንቀጽ ወይም ፓራግራፍ ምን ማለት ነው? እንግዲህ አንቀጽ ማለት አንድ ዋና ሀሳብ ወይንም ሜን አይዲያ ብቻ የሚተላለፍበት የድርሰት አነስተኛ ክፍል ነው። ስለዚህ ስለ አንቀጽ ስናወራ አንደኛው ስንት ሀሳብ? አንድ ሀሳብ አለ። ሁለተኛ ሀሳብ የድርሰት ምንድን ነው? አነስተኛ ክፍል ነው ማለት ነው ስለዚህ የተለያዩ አረፍተ ነገሮች ወይንም ስለ አንድ ሀሳብ የሚያትቱ የአረፍተ ነገሮች ጥርቅም ያ ውጤት ምንን ይመሰርትልናል? አንቀጽን ይመሰርትልናል። አንቀጾች ደግሞ አንድ ላይ ሆኖ ምንን ይመሰረታሉ? ድርሰትን ይመሰርታሉ ማለት ነው። እንግዲህ ስለ አንቀጽ ሲነሳ የሚነሱ መሰረታዊ ጉዳዮች አሉ። እነሱ ምንድነው? ኃይለ ቃልና መዘርዝር አረፍተ ነገሮች የሚባሉ አሉ እንግዲህ ኃይለ ቃል የተለያዩ መጠሪያ ያለው ኃይለ ቃል ይባላል፣ መንደርደሪያ አረፍተ ነገር ይባላል፣ ዋና አረፍተ ነገር ይባላል፣ መሪ አረፍተ ነገር ይባላል። ስለዚህ ኃይለ ቃልም ማን መሪ አረፍተ ነገርን ማን መንደርደሪያ አረፍተ ነገርን አል ዋና አረፍተ ነገርም አል ተመሳሳይ ናቸው ማለት ነው። ስለዚህ በአንድ አንቀጽ ውስጥ እነዚህ አይነት አረፍተ ነገሮች አሉ። ምንና ምን አንደኛ ኃይለ ቃል፣ ሁለተኛ ሳ መዘርዝር አረፍተ ነገሮች አሉ ማለት ነው። እስኪ ምን ማለት ነው ኃይለ ቃል እና መዘርዝር አረፍተ ነገሮች የሚሉትን አንድ በአንድ እንደሚከተለው እንመልከት። እንግዲህ ኃይለ ቃል ማለት በአረፍተ ነገር ውስጥ ያለውን ዋና ሀሳብ ወይንም ሜን አይዲያ የሚይዝልን ያ አረፍተ ነገር ምን ይባላል? ኃይለ ቃል ወይንም መንደርደሪያ አረፍተ ነገር ወይንም መሪ አረፍተ ነገር በመባል ይጠራን ማለት ነው። ስለዚህ የአንቀጹን አጠቃላይ ሀሳብ የሚይዝልን ያምን ይባላል፣ ኃይለ ቃል ይባላል። በሁለተኛ ደረጃ በአንቀጽ ውስጥ የምናያቸው የአረፍተ ነገር አይነቶች መዘርዝር አረፍተ ነገሮች ይባላሉ። መዘርዝር አረፍተ ነገሮች የምንላቸው ደግሞ ምን ማለት ነው? በኃይለ ቃሉ ላይ የቀረበውን ሀሳብ በዝርዝር የሚያብራሩ ማለት ናቸው። እነሱ ምን ይባላሉ? መዘርዝር አረፍተ ነገሮች ይባላሉ። ስለዚህ በአንድ አንቀጽ ውስጥ ወይም በአንድ ፓራግራፍ ውስጥ ስንት ኃይለ ቃል አለ? አንድ ኃይለ ቃል ብቻ አለው ማለት ነው፣ ወይንም አንድ መሪ አረፍተ ነገር ብቻ ይኖራል። ነገር ግን ያንን መሪ አረፍተ ነገር ደግሞ የሚያብራሩ ከአንድ በላይ ምኖች ሊኖሩ ይችላሉ፣ መዘርዝር አረፍተ ነገሮች ሊኖሩ ይችላሉ ማለት ነው። መልካም እንግዲህ፣ እዚህ ጋር አንድ ምሳሌ ቀርቦላችኋን እሱን ማየት ትችላላችሁ። እስኪ እንመለከተው። ብቸኝነት ጣጣው ብዙ ነው ይላል። አሁን ይሄ ምንድነው የአረፍተ ነገሩ ኃይለ ቃል ወይንም መሪ አረፍተ ነገር ነው ማለት ነው። ምክንያቱም ቀጣይ የምናያቸው እዚጋ የምናያቸው የተለያየ አይነት አረፍተ ነገሮች አሉ። እነዚህ አረፍተ ነገሮች ማንን ነው የሚያብራሩት? ብቸኝነት ጣጣው ብዙ ነው የሚለውን አረፍተ ነገር የሚያብራሩ ወይንም ይሄን ኃይለ ቃል ተከትለው የገቡ መዘርዝር አረፍተ ነገሮች ናቸው ማለት ነው። ስለዚህ ይሄኛው ብቸኝነት ጣጣው ብዙ ነው የሚለው ምንድን ነው የአረፍተ ነገሩ መንደርደሪያ አረፍተ ነገር ወይም ኃይለ ቃል ወይንም መሪ አረፍተ ነገር ወይንም ዋና አረፍተ ነገር እንለዋለን። ሌሎቹ ግን ምን ይባላሉ? መዘርዝራዊ አረፍተ ነገሮች ይባላሉ። መልካም። ሌላው በዚህ ክፍል የምናየው የአንቀጽ ቅርጾች የሚባሉ አሉ። ማለት በአንቀጽ ውስጥ የሚገኘውን ወይም በአንቀጽ ውስጥ የቀረበው ኃይለ ቃል የሚገኝበትን ቦታ መሰረት በማድረግ የአንቀጽ ቅርጾች በአራት ይከፈላሉ። ምንድን ነው ያልኳችሁ? በአረፍተ ነገር ውስጥ የሚገኘው ወይም የተካተተው ኃይለ ቃል በሚገኝበት ወይም የሚገኝበትን ቦታ መሰረት በማድረግ የአንቀጽ ቅርጾች በስንት ይከፈላሉ? በአራት ይከፈላሉ ማለት ነው። ምን ማለት ነው? በአንቀጽ ውስጥ ያለው ኃይለ ቃል በመጀመሪያ የሚመጣ ከሆነ በአንቀጹ በመጀመሪያ ላይ የሚመጣ ከሆነ የአንቀጹ ቅርጽ ይህንን ይመስላል ማለት ነው። ይህን ይመስላል። እዚህ ጋር ምን አለ? ኃይለ ቃሉ አለ ማለት ነው። ኃይለ ቃሉ ማለት ጠቅለላ አድርጎ የሚይዘው ከዛ እነዚህኞቹ ምንድን ናቸው? በዚህ ጋር እየሰፋ እየሰፋ እየሰፋ የሚሄደው ምንድን ነው? መዘርዝር አረፍተ ነገሮች ናቸው ማለት ነው። ስለዚህ በተለይ የስምንተኛ ክፍል ተማሪዎች ቢኬርፉል፣ እንደዚህ አይነት ጥያቄዎች በስምንተኛ ክፍል ብሔራዊ ፈተና ላይ የመምጣት እድላቸው በጣም ከፍተኛ ነው። ስለዚህ በአንቀጽ ውስጥ ያለው ኃይለ ቃል በመጀመሪያ ለሚመጣ ከሆነ የአንቀጹ ቅርጽ ልክ ምን ይኖራል? ትሪያንግል ይሆናል ማለት ነው። እዚህ ጋ ጠበብ ቢልና ከዛ ምን እያደረገ ሄዳል? እየሰፋ ሄዳል። እዚህ ጋ ኃይለ ቃሉ አለ። ሌሎቹ ምንድናቸው ናቸው? መዘርዝር አረፍተ ነገሮች ናቸው ማለት ነው። እዚህ ጋ ተቀምጦላቸዋል። እሺ፣ ኃይለ ቃሉ ማንበብ ትችላላችሁ። ሁለተኛው ላይ ኃይለ ቃሉ መሀል ላይ ሲመጣ ይላል። ኃይለ ቃሉ ደግሞ ወይንም መሪ አረፍተ ነገሩ መሀል ላይ በሚሆንበት ጊዜ መጀመሪያ ከመዘርዝር አረፍተ ነገር ይመጣና ከዛ እየጠበበ እየጠበበ ይመጣን። እዚህ ጋ ኃይለ ቃል አለ ከዛ ምን ያደርጋ? እንደገና እየሰፋ ይሄዳል ማለት ነው። ይሄኛው ምንድን ነው? ኃይለ ቃሉ ነው። ይሄኛውሳ መዘርዝር አረፍተ ነገሮች ናቸው። መጀመሪያ እየሰፋ እየሰፋ እየሰፋ ይመጣል። ኃይለ ቃሉ ጋር ሲደርስ ምን ይሆናል? ይጠባል። ከዛ እንደገና ምን ይሆናል? በዝርዝር አረፍተ ነገሮች ይቀጣላል ማለት ነው። እሺ፣ በሶስተኛ ደረጃ ኃይለ ቃሉ ደግሞ የት ጋር ሊመጣ ይችላል? መጨረሻ ላይ ሊመጣ ይችላል። በአንቀጹ መጨረሻ ላይ ሊመጣ ይችላል። ያኔ ምን ይሆናል? ይጀምርና ይሰፋል። ከዛ ምን እያረገ ይመጣል? ይጠባል ማለት ይሄኛው የምን ቦታ ነው? የኃይለ ቃሉ መገኛ ቦታ ነው። እነዚህኞች መዘርዝር አረፍተ ነገሮች ናቸው ማለት ነው። በ በአራተኛ ደረጃ ኃይለ ቃሉ በየት ይገኛል ብያቸዋለሁ። የት ላይ ሊገኝ ይችላል? መጀመሪያ እና መጨረሻ ላይ ሊመጣ ይችላል ማለት ነው። እንደዛ ሲሆን ምን ይሆናል? እዚህ ጋ ይጠባል? ተመልከቱት። እንደዚህ አይነት እዚህ ጋ ምን ይሆናል? ኃይለ ቃል አለ መጀመሪያ ላይ መጨረሻ ላይ ደግሞ ይሆናል። ይሄ መሀል ላይ የምናየው ምንድን ነው? መዘርዝር አረፍተ ነገር ነው ማለት ነው። ስለዚህ ስለ አንቀጽ ምንነት ስናጠቃለን አንቀጽ ማለት ምን ማለት ነው ብለናል? አንቀጽ ማለት አንድ ዋና ሐሳብ የሚተላለፍበት የድርሰት አነስተኛ ክፍል ነው። በአንድ አንቀጽ ውስጥ ስንት ዋና ሐሳብ ብቻ ነው ያለው? አንድ ዋና ሐሳብ ወይንም ዋን ኤንድ ኦንሊ ዋን ሜን አይዲያ ፓራግራፍ ኮንሲስትስ ዋን ኤንድ ኦንሊ ዋን ሜን አይዲያ። ሌላው በአንቀጽ ውስጥ ሁለት አይነት አረፍተ ነገሮች እንደሚኖሩ ተመልክተናል። ስንት አይነትን ያልኳቸው? ሁለት አይነት አረፍተ ነገሮች ይገኛሉ በአንድ አንቀጽ ውስጥ ምንና ምን? ኃይለ ቃልና መዘርዝር አረፍተ ነገሮች። ሌላው የተመለከትነው በዚህ ክፍል ወይም አንቀጽን በተመለከተ የዳሰስ ነው። ጭብጥ ምንድን ነው? የአንቀጽ ቅርጾች በአራት ይከፈላሉ። ምንም መሰረት በማድረግ በአንቀጽ ውስጥ ያለው ኃይለ ቃል የሚገኝበትን ቦታ መሰረት በማድረግ ብለን ተመልክተናል። መልካም፣ አሁን ወደ ቀጣዩ ይዘት እንሄዳለን። ገጽ አስራ ሁለት ላይ ስለ ተዘውታሪ ቃላት ምንነት ተቀምጦልናል። ስለዚህ ቃላትን በሁለት መልኩ ማየት እንችላለን። ተዘውታሪና ኢ ተዘውታሪ ወይም የማይዘወተሩ ብለን ማለት ነው። ምን ማለት ነው ተዘውታሪና ኢ ተዘውታሪ የሚሉትን እስኪ በቀጣይ እንመልከት። ተዘውታሪ ቃላት ማለት ምን ማለት ነው? በዕለት ተዕለት ኑሯችን ወይንም ሁልጊዜ በምናደርጋቸው መስተጋብሮች ውስጥ በብዛት የምንጠቀምባቸው ቃላት እነሱ ተዘውታሪ ቃላት ይባላሉ ማለት ነው። ለምሳሌ በላ ጠጣ፣ እንጀራ፣ ዳቦ፣ ሄደ፣ መጣ። ልክ እንደነዚህ አይነት ቃላት እነሱ ምን ይባላሉ? ተዘውታሪ ቃላት ይባላሉ። በሁለተኛ ደረጃ የምናያቸው የቃላት አይነቶች ኢ-ተዘውታሪ ቃላት የምንላቸው ናቸው። ምን ማለት ነው? በዕለት ተዕለት ኑሯችን ውስጥ አልፎ አልፎ የምንጠቀምባቸው ወይንም ሁልጊዜ የማንጠቀምባቸው እነዚ ቃላት ኢ-ተዘውታሪ ወይንም ያልተዘወተሩ ቃላት ይሰኛሉ። ስለዚህ እነዚህ ቃላት እንግዳ ቃላት ናቸው ማለት ነው። ወይንም የተለመዱ ቃላት አይደሉም። ለምሳሌ ተግዳሮት ብንል፣ ጥርቁር፣ እንግዳ ብንል፣ ልክ እንደነዚህ አይነት ቃላት ይህ ተዘውታሪ ወይንም ያልተዘወተሩ ቃላት በመባል ይታወቃሉ። እስኪ አሁን ወደ ቀረበልን ተግባር እንመልከት። ምንድን ነው የሚለው? ከዚህ በታች በቀረቡት አረፍተ ነገሮች ውስጥ የሚገኙትን ተዘውታሪ ያልሆኑ ቃላትን በመለየት ጻፉ ይላል። ተዘውታሪ ያልሆኑ ቃላት የትኞቹ ናቸው ነው? አንደኛ የኤርሜያስን ሙግት አልቻልኩትም ይላል። ስለዚህ ኢተዘውታሪ ወይም ተዘውታሪ ያልሆኑ ቃል ማን ነው? ሙግት ማለት፣ ሙግት ምን ማለት ነው? ክርክር። ክርክር ብንል ግን ተዘውታሪ ቃል ነው። ክርክርን ወይንም ይህ ክርክር የሚለውን ቃል ብዙ ጊዜ ስለምንጠቀመው፣ ሙግት ካልን ግን ምንድን ነው? ኢተዘውታሪ ቃል ነው። እሺ ወደ ሁለተኛው ጥያቄ እንሄዳለን። ለገና ዋዜማ እመጣለሁ ብሎኛል ይላል። ያ ስለዚህ የማይዘወተረው ቃል ማን ነው? ዋዜማ ካላችሁ በትክክል መልሳችኋል። ዋዜማ ምን ማለት ነው? ዋዜማ ማለት የበዓል መዳረሻ ማለት ነው። ለምሳሌ ዛሬ በዓሉ በዓል የሆነ በዓል የሚሆን ከሆነ እንደ ትናንትና ምንድን ነው ይባለው? ዋዜማ ይባላል። ወይም ነገ በዓል ካለ ዛሬ ምንድነው? ዋዜማው እንላለን ማለት ነው። እሺ ሶስተኛው ጥያቄ ውስጥ ያለው ኢተዘወታሪ ቃል ምን የሚለው ነው? አቶ ሙሳ ሰርክ ወደ መስጊድ ይመላለሳሉ? የማይዘወተረው ቃል የቱ ነው? ያ ሰርክ ካላችሁ በትክክል መልሳችኋል። ሰርክ ማለት ምን ማለት ነው? ምሽት ማለት ነው። ከአስራ አንድ ሰዓት በኋላ ያለው ያ ምን ይባላል? ሰርክ ይባላል ማለት ነው። ኦኬ ወደ አራተኛው ጥያቄ እንሄዳለን። አዘቦት ቀን እመጣለሁ ብሎ እስካሁን የውሃ ሽታ ሆነ ይላል ተዘውታሪ ያልሆነ ወይንም ኢተዘውታሪ ቃል የቱ ነው? መልካም አዘቦት አንዳለ ሌላ ሳ የውሃ ሽታ የሚላለ አዘቦት ማለት ስራ ያልሆነ ቃል ማለት ነው። የውሃ ሽታ ሆነ ማለት ነው ጠፋ ማለት ነው፣ ወይም ደብዛው ጠፋ ማለት ስለዚህ አዘቦትና የውሃ ሽታ የሚሉት ሁለቶች ኢተዘውታሪ ቃላት ናቸው፣ ወይንም በእለት ተዕለት ህይወታችን ውስጥ አንጠቀምባቸውም በብዛት ማለት ነው። አምስተኛ ጥያቄ ገመቹ ኳሷን ወደ ሰማይ አጓናት ይላል። የተዘውታሪ ቃሌቱ ነው ስ አጓናት ካላችሁ መታት ለጋት ማለት ነው። ወደ ሰማይ መታት። ኦኬ ስድስተኛው ጥያቄ ወይም የመጨረሻው ጥያቄ ምንም ነው ወደ ስራ ለመሄድ ስነሳ ጥቁር እንግዳ መጣብኝ። ይላል በዕለት ተዕለት ህይወታችን መስተጋበራችን ውስጥ የማንጠቀመው ቃል ወይንም የተዘውታሪ ቃሌቱ ነው ስ ጥቁር እንግዳ ካላችሁ ትክክል ነው። ጥቁር እንግዳ ማለት ማለት ነው፣ ቤታችን መጥቶ የማያውቅ አዲስ ሰው ወይም አዲስ እንግዳ እሱ ይባላል፣ ጥቁር እንግዳ ይባላል። ኦኬ አሁን ገጽ ሀያ ላይ ደርሰናል። በመሰረቱ አሁን እየሰራን ያለ ነው በሰባተኛ ክፍል የአማርኛው ቋንቋ የተማሪው መጽሐፍ ምዕራፍ አንድ ውስጥ ያሉትን ይዘቶችና ይዘቶችን ተከትለው ደግሞ የቀረቡትን መልመጃዎች ናቸው። አብራችሁ የቆዩ ገጽ ሀያ ላይ ሰዋሰውን የቀረበልን ወይንም ግራመር የምንለው ማለት ነው፣ ሰዋሰው በዚህ ውስጥ ስለ ነጠላና ውስብስብ አረፍተ ነገሮች ነው የቀረበልን። ነጠላ አረፍተ ነገር ማለት ምን ማለት ነው? ውስብስብ አረፍተ ነገር ማለትስ ምን ማለት ነው? መልካም እንግዲህ አረፍተ ነገር በሁለት ይከፈላል። ወይንም የአረፍተ ነገር አይነቶች በሁለት ይከፈላሉ። ምንና ምን? አንደኛ ነጠላ የምንላቸው አለ፣ ሁለተኛሳ ውስብስብ ውስብስብ ይባላሉ። ነጠላ አረፍተ ነገር ማለት ምን ማለት ነው? ወይንም ውስብስብ አረፍተ ነገር ማለት ምን ማለት ነው የሚለውን ከማየታችን በፊት የአረፍተ ነገር አይነቶችን ውስብስብና ነጠላ ብሎ ለመፈረጅ ወይም ለመመደብ ዋናው ምክንያት ወይም መስፈርት ምንድን ነው? የሚለውን ስንመለከት በአረፍተ ነገር ውስጥ ያለው ግስ ወይንም ማሰሪያ አንቀጽ በእንግሊዘኛ አጠራር ቨርቭ የምንለው ማለት ነው። እሱን መሰረት አድርገን አድርገን አረፍተ ነገሮችን ውስብስብና ነጠላ ብለን መመደብ እንችላለን። ምን ማለት ነው? በአረፍተ ነገር ውስጥ ያለው ግስ ወይንም ማሰሪያ አንቀጽ አንድ ከሆነ አንድ ከሆነ ያ ምን አይነት አረፍተ ነገር ይባላል? ነጠላ አረፍተ ነገር ይባላል። ነገር ግን በአረፍተ ነገር ውስጥ የሚገኘው የግስ ወይም የማሰሪያ አንቀጽ ወይም የቨርብ መጠን ከሁለት ሁለትና ከሁለት በላይ ከሆነ እሱ ምን ይባላል? ውስብስብ አረፍተ ነገር ይባላል ማለት ነው። ስለዚህ በአረፍተ ነገር ውስጥ አንድ ብቻ ግስ ካገኘን ወይም ማሰሪያ አንቀጽ ከሆነ እሱ ምን ይባላል? ነጠላ ወይንም ተራ ይባላል ተራ ነጠላ እና ተራ አረፍተ ነገር አንድ አይነት ናቸው። ተራ ሲምፕል ሴንቴንስ ይባለው ማለት ነው። በእንግሊዘኛ ሲምፕል ሴንቴንስ ይሆናል ማለት ነው። ተራ አረፍተ ነገር ይባላል ወይም ነጠላ አረፍተ ነገር ይባላል። ሁለት እና ከዛ በላይ ቨርቮችን ወይም ግሶችን ከያዘ ግን እሱም ይባላል ኮምፓውንድ የምንለው ማለት ነው። ኮምፓውንድ ኮምፕሌክስ እያለ እንግሊዘኛው እንደውም በጣም በስፋት ብዙ የሚጠቅሳቸው የአረፍተ ነገር አይነቶች አሉ። ኤንዌይስ ውስብስብ አረፍተ ነገር ይባላል። እሺ ይህንን መሰረት በማድረግ እስኪ እዚህ ጋር የቀረቡልን አረፍተ ነገሮች አሉ። እነሱን ነጠላና ውስብስብ በማለት እንለያለን። መልካም ቆይታ። አንደኛ ጥያቄ የክረምቱ ዝናብ ከቤት አያስወጣም ይላል። ስለዚህ የምናየውን በዚህ አረፍተ ነገር ውስጥ ስንት ግስ አለ? የግሱን መጠን ካወቃችሁ ቀላል ነው። ስንት ግስ አለ? አያስወጣም የሚል አንድ ግስ አለ። ስለዚህ ምን አይነት አረፍተ ነገር? ነጠላ አረፍተ ነገር ነው ማለት ነው። ሁለተኛው ጥያቄ ሁለተኛው ጥያቄ መልሱ ማን ይሆናል ነጠላ ነው ውስብስብ አባቴ ከመጣ ሽርሽር ይወስደኛል ስንት ግስ አለ ሁለት ግስ አለ ምንና ምን ከመጣ የሚላል መጣ የሚል ግስ አለ ይወስደኛል የሚላል በመሰረቱ ውስብስብ አረፍተ ነገሮች በውስጣቸው ሁለት እና ከዛ በላይ ግስ ይይዛሉ ስንል ምን ማለት ነው? ሁለት ነጠላ አረፍተ ነገር ወይም ከዛ በላይ ነጠላ አረፍተ ነገር በውስጣቸው አሉ። ለምሳሌ ይህን እንመልከት። አባቴ ከመጣ ሽርሽር ይወስደኛል ላይ ሁለት ነጠላ አረፍተ ነገሮች ማውጣት እንችላለን። ምንና ምን? አባቴ መጣ፣ አንድ ወይም ሲመጣ፣ ሁለተኛው እሳ ሽርሽር ይወስደኛል። አባቴ መጣ፣ ሽርሽር ይወስደኛል። ስለዚህ ሁለት ግሶችን በውስጡ ስለያዘ የምን አይነት አረፍተ ነገር ነው? ውስብስብ አረፍተ ነገር ይባላል። ቀጣይ ጥያቄ እናመራለን። ሕፃናት ከአቅማቸው በላይ ስራ መስራት የለባቸውም ይላል። በዚህ አረፍተ ነገር ውስጥ ያለው ግስ የትኛው ነው? ወይም ስንት ግስ አለ? የስ አንድ ብቻ የለባቸውም። ስለዚህ ምን አይነት አረፍተ ነገር ነው? ነጠላ ወይንም ተራ አረፍተ ነገር ነው። ጥያቄ ተራ ቁጥር አራት አራተኛው ጥያቄ ውስብስብ ነው ነጠላ ፈተና ስለደረሰ ጥናታችንን እናጠናክር ይላል። ምን አይነት አረፍተ ነገር ወይም ስንት ግሶች አሉ? ሁለት። ምንም ፈተና ስለደረሰ ደረሰ የሚል አንድ ግስ አለ። ጥናታችንን እናጠናክር። ስለዚህ ሁለት ነጠላ አረፍተ ነገሮችን ማውጣት እንችላለን። ምንና ምን የሚሉ? ፈተና ደረሰ፣ አንድ፤ ጥናታችንን እናጠናክር። ስለዚህ ውስብስብ አረፍተ ነገር ይባላል። ኦኬ። የመጨረሻው ጥያቄ ተራ ቁጥር አምስት ምን አይነት አረፍተ ነገር ነው? የትምህርት ቤታችን ርዕሰ መምህር በፈተና ዙሪያ ማብራሪያ ሰጡ። ምን አይነት አረፍተ ነገር ነው? ነጠላ አረፍተ ነገር ካላችሁ በትክክል መልሳችኋል። ምን አይነት አረፍተ ነገር ነው? ነጠላ አረፍተ ነገር። ምክንያቱም የትምህርት ቤታችን ርዕሰ መምህር በፈተና ዙሪያ ማብር አንድ ብቻ ነው ያለው ሰጡ የሚል ማለት ነው ግስ ያለው መልካም እንግዲህ ተማሪዎች በሰባተኛ ክፍል የአማርኛ ቋንቋ የተማሪው መጽሐፍ ምዕራፍ አንድ ላይ ያሉ መልመጃዎችን እና ይዘቶችን በዚህ መልኩ አጠናቂ ሰርቼላችኋለሁ። በክፍል ሁለት ደግሞ በዚሁ በሰባተኛ ክፍል ምዕራፍ ሁለት ውስጥ ያሉትን ይዘቶችና መልመጃዎችን አንድ በአንድ ከበቂ ማብራሪያ ጋር እና ትንታኔ ጋር ይዤላችሁ የሚቆይ ይሆናል። ወንድማችሁ ሰለሞን ነኝ በሌላ ቪዲዮ እስከምንገናኝ መልካሙ ሁሉ ተመኘውላችሁ ቻው ቻው።